ብጅ ይተካል ትልቁ ኸይር ነገር ምንድ ነው? አላህን የምንለምነው ሁሌም ከወዳጆቻችን የተሻሉ መሆን፣ ልጆቻችን ደግሞ ከእኛ የተሻሉ እንዲሆኑ፣ በእኛ ገር እናንተ ጋር አላቅም አቀባይ አላ እርግህ የሚባል ነዓ ስባል ሰበለ አንድ ሰው ወላጆቹ ሲሞቱበት በዛ ይባላላል፣ አቀባይ አላ እርግህ ማለት በወላጆቹ የኸይር ነገር የምትልክ ሰደቃ እምታደርግ ዱዓ እምታደርግላችሁ፣ አው ወለዱን ሷሊሑን የድዑ ለሁ። ማይቋረጡ ሰደቃዎች ውስጥ አንዱ ዱዓ የሚያደርግ በወላጆቹ ዱዓ የሚያደርግ ልጅ ነው። በጣም የሚገርማችሁ ወላጅ ወደ አኸራ ሲሄድ ልጅ የወላጅ ውጤት በመሆኑ አለይ ሰሪል ኢንሳን ኢላ ማ ሰዓ፣ የሰው ልጅ የስራውን አይደለም ወይ የሚያገኘው? ሌላ ምን አለው? ከስራው ውጭ ልጁን ተርቢያ ያደረገ ያሳደገ ወላጅ ስለሆነ ልጅ የሚሰራው ኸይር ስራ በሙሉ ሚያ ባይጨምር እንኳ ለወላጅ ይጻፋል። ላ ሳልሕ ልጅ የሆነ ከሆነ እሱ የሚሰግደው ሰላት

የአንድ ወንጀል ሌላኛውን ስለማይሸከም በእነሱ ላይ አይጻፍም። መልካም ከሆነ ደግሞ የአላህ ረሕመት ነው፣ በነሱ መልካም ነገር ይጻፍላቸዋል። አላህ እኛንም ሳሊሕን ትኮች አላ ያድርገን፣ ልጆቻችንንም ሳሊሖች አላ ያድርገን። ትንሽ ላስታውሳችሁ ያሰብኩት የመጀመሪያው የሰው ልጅን የመፈጠር አላማ በደንብ መገንዘብ መቻል የሰው ልጆችን አላሁ ሱብሓነሁ ወተዓላ በዚች ምድር

ለአላህ መገዛት ብቻ ነው የሰው ልጆችንም ጅኖችንም የፈጠር ጉዳና ነው። የመጀመሪያው ዒባዳ አላህን ማምለክ፣ አላህን መገዛት። አላህ ብቸኛ ፈጣሪ ከሆነ ብቸኛ ተመላኪ መሆን አለን። አድል አይደለም ብትህ አይደለም አላህ ፈጣሪ ሆኖ ሌላ መመለክ አይሆንም። እዚህ ነው እኮ በሐዲት ቁጥር ላይ እኔና የሰው ልጆች እኮ በጣም የሚገርም ሁኔታ ነው ይላል፣ አላህ አፍሉቁ ወይዕበዱ ገይሪያ። እኔ የፈጠርኩ ሌላ ይመለካል፣ እኔ የረዘቅኩ ሌላ ይመሰገናል። ራዚቁ እኔ ላይ ግን የሚመሰገነው ሌላ ነው። እኔና የሰው ልጅ እኮ የምንገርም ሁኔታ ላይ ነው ያለ ነው ይላል እዚህ አላህ። ብቸኛ ፈጣሪ ነው፣ ብቸኛ ተመላኪ ነው። ይህ የመጀመሪያ የሰው ልጅ የተፈጠረበት አላማ

ይው አዳድኳችሁም አላ እዚህ ሁለተኛው የሰው ልጅ የመፈጠር አላማ ሂላፋ ነው ማለት። ሶስተኛው ወስተዕመረኩም ፊሃ የሚለው አላህ ምድርን ማስዋብን የሰው ልጅ አላማ፣ የመፈጠር አላማ ልማት፣ ምድርን ማልማት፣ ምድርን ለሰው ልጅ መኖሪያነት የምትመች ማድረግ፣ ከይር ነገር መስራት ኢማን ሁሌ ከዓመር ሳሌሕ ጋር አመል ሷልህ ሲባል ብዙ አይነት መጃነ በጣም ብዙ አይነት አሁን ዚ ያላችሁ ወጣቶች ሁላችሁም የተሰለፋችሁባቸው የተለያዩ ስራዎች፣ የተለያዩ ስራ መስኮች ሁላችንም የገባንባቸው እነዛን የስራ መስኮች በደንብ አድርገን በጥራት መስራት አንዱ የተፈጠርንበት አላማ ቤስት ሆነን በምንሰራው ነገር ላይ የአላህን ውዴታ ስንፈልግ ምንም አይነት ስራ ሊሆን ይችላል። ሐላል የሆነ እስከሆነ ድረስ አላህ የፈቀደው እና የወደደው ስራ እስከሆነ ድረስ በዛ ስራ ውስጥ የአላህ ውዴታ ይፈለግብናል። ንያን ማስተካከል ብቻ ነው የሚጠይቀው እና መላዕማሉ ምን ይላል ለዚህ ሶስት ነገሮች ከያዝ የተሟላ ስብእና ለማግኘት ስብእናችን እንዲስተካከል

የተመጣጠነ ምግብ የሰውነታችን ውስጥ እጥረት ከተፈጠረ ምን ይሆናል? ዲፎርምድ እንሆናለን። ያልተስተካከለ ቁመና አንዱ ቦታ አብጧል፣ አንዱ ቦታ ይኮሸምናል። ስብዕናም ኳሻከር ሊያጠቃው ይችላል። ስብዕናችን ማንነታችን በተሟላ መልኩ ራሳችንን ካላነስ ምን ይሆናል? ትል ሊሆን ይችላል፣ ይበላሽ ስብዕናችን ማለት ነው። ለምሳሌ አንድ ሰው ኢባዳ በጣም ብዙ ኢባዳ እያደረገ ግን አክላቁ ጥሩ ካልሆነ ችግር አለ ማለት ነው። ኸለል አለነ እ ምን ማለት ነው? አንድ ሰው የመዘከራ ቀልቡ ላይ መስራት አለበት። ስምትናው እንዲስተካከል የቀልብ ስራ ይፈልጋል። እያን ማስተካከል፣ የቀልብ በሽታዎችን መታገል የአላህን ውዴታ፣ የነቢ ሰላሰለም ውዴታ ነው ወደ ልብ ለማምጣት መታገል ይፈልጋል ቀልብ። የቀልብ ማጥሪያው ምንድን ነው? የመጀመሪያው ከሓራም ሙሉ ለሙሉ ራስ ማራቅ። ቀልብን የሚያበላሽ ትልቅ በሽታ ማለት ሓራም፣ አላህ ሓራም ያደረገውን ነገር በተዳፈርን ቁጥር ቀልባችን ይጠለሻል። አላህ ይደሞ ከሓራም ነገር ሙሉ ለሙሉ መራቅ። ሁለተኛስ አላህ ግዴታ ያደረገውን ነገር የምንችለውን ያክል መሳል

መተውስ የምትችለውን ያክል ተው የሚባል ነገር የለም። መተው ሁሉንም መተው፣ ሐራምን ነገር ተው ተብሏል። በቃ መተው የምችለውን ያክል ነው ተው አይባልም ማለት ነው። ነፍስያን አሸንፎ ራሱን ተቆጣጥሮ ያንን ነገር መተው፣ ይህ የመጀመሪያው ቀልብ የሚያጸዳ ነገር ነው። ሁለተኛው ቲላዎትኑ ኪታብላይ ሱብሐነሁ ወተዓላ በቃ ምስት እያንዳንዳችን ይሻላል እዚህ ያለን ሰዎች

የምንችለውን ያክል በቀን ውስጥ አስር አስር ገስ በተለያየ በሶሻል ሚዲያ ዓለም ቲክቶክ ዓለም የኤክስ ዓለም የምናውቅ ይመስለናል ግን ምንም አናውቅ። በጣም ቅንጥብጣቢ የሆነ 30 ሰከንድ 20 ሰከንድ ምናምን በላይ ፎከስ ማድረግ ሁሉ እየጠበለ፣ የፎከስ ስፓናችን ራስ በጣም እየጠበለ። ይህንን መቋቋም ያስፈልጋል። ንባብ ለት ያስፈልጋል። ማንበብ የምንችልበት ሁኔታ ላይ በማይሆንበት ጊዜ ደግሞ ማዳመጥ፣ ትምህርቶች መከታተል። በቀን ውስጥ ዛሬ ምን አይነት ማህደር ሰማሁ፣ ስንት ገጽ አነበብኩ? ራሳችንን በዚህ መልኩ ብንገመግም ገመግም፣ ጊዜያችንን ለዚህ አመቺ ብናደርግ አእምሮችን ይታለጻል ማለት ነው። ልብ ጥሩ ከሆነ አእምሮ ከተስተካከለ ሶስተኛው እጅ ነው። እጅ ማለት ተግባራችን ማለት ነው። ልቦናችን ከተስተካከለ አእምሮችን ከታነጸ ተግባራችን በጣም ጥሩ ነው የሚሆነው። አንድ ሰው አእምሮ በጣም ብዙ እውቀት ኖሮት ልቡ መጥፎ ከሆነ የአይሁዶች አይነት ነው። አልመግዱብ ዐለይሂም ማለት እነሱ እያወቁ

አው እሱ ራሱ ነው። ኢዶ ነቢያችን ሰለላሁ ዐለይሂ ወሰለም አይቶ ነቢይ መሆናቸውና ለመሆናቸውን ከነርሱ ኪታብ አንጻር አነጻጽሮ እየነገረ እሱ ነው ራሱ ነው ይለዋል። አው እሱ ነው። ታዲያ ምን አሰብ። ታነ ሙሐመድ ራሱ ከሆነ መልእክተኛው ተባ ፋ በእኛ መጽሐፍ ጋር የጠቀሰ እሱ ከሆነ ምን አሰብ? በሕይወት ዘመን እስካለሁ ድረስ ጠላት አድርጌ ልይዘው ወስኛለሁ አሉ። እያወቁ ከዛ ተቃራኒ የሚቆሙ ሰች ያ በጣም አደገኛ ነው። ሳያውቅ ደግሞ በዝም ብሎ በቡልሃነት ደግሞ መሄድ ግቡ ጥሩ ቢሆንም እውቀት የሌለው ከሆነ ደግሞ ወለባሊን ውስጥ ይገባል። ወለባሊን የተባሉት መሲዮቹ ናቸው፣ አይደል ምንድን ናቸው እነሱ? ልቦናቸው ጥሩ ነው ምስኪኖች ናቸው፣ ግን እውቀት ያጥራቸው። ምን ያስፈልጋል? በስልምና ውስጥ ይህዲነ ሲራጥ ልሙስተቂም ሲራጥ አለዚነ አንዓምተ ዓለይህም የተባሉት እነማን ናቸው? አእምሯቸው የተስተካከለ ሀሳባቸው ጥሩ የሆነ ልቦናቸው ደግሞ ጥሩ የሆነ ኢማም ብን ቀይም ረህመቱላሂ ዓለይህ ይህንን አስመልክተው ምናሉ? አላህ ለሰው ልጅ

ልቦናችን ካልተስተካከል አእምሯችን በጣም በእውቀት ሊበለጽ ግን፣ ንያ ችግር ካለብን ይህ በቃ አውቀን የምናጠፋ ሰዎች እንሆናለን ማለት። ንያችን ደግሞ በጣም ጥሩ ሆነ፣ የሀሳብ ችግር ካለብን፣ አእምሯችን እውቀት እጥረት ካለብን ሊላህ ብለን የምናጠፋ ሰዎች ደግሞ እንሆናለን። ገባች? ብሎሚያአልገባ ሊላህ ብሎ ማጥፋት ማለት በጥሩ ኢንቴንሽን በጥሩ ንያ የተሳሳተ ነገር የሚሰራ ሰው ማለት ነው። ሊላህ ብዬ ጠልቻህ ያለው የሚል አላጋጥምም አለ ወንድሙ። እዚህ ምን ያስፈልጋል ማለት ነው? ጥሩ ልብ ያስፈልገናል። በዚክር በኢባዳ የታነሰ አላህን የሚፈራ ልብ ያስፈልገናል።

እያችን፣ ጥሩ ከሆነ ሆናችን ጥሩ ከሆነ አቅላችን፣ ትክክለኛ እይታ ካለ ተሳስተን እንኳን ብንወድቅ ቶሎ የመነሳት እድል አለ። ተውባ እናደርጋለን። ወደ አላህ ቶሎ ይመለሳል። በዚህ መልኩ እያነስን ስምናችን እያለጽ አደራ ራቸዋለሁ። እናንተ ያው ሰው ሀገር ላይ ነው ያላችሁት። አላህ ስብሃነሁ ወተዓላ ደግሞ ሀገራችንን ትልቅ ደረጃ አድርሶልን እናንተም ሚያችሁ ሞልቶ የምትፈልጉት ነገር ሁሉ ተስተካክሎላችሁ ለሀገራችሁ አላህ ያብቃችሁ። በሀገራችሁ ክበሩ፣ በሀገራችሁ ከፍ በሩ፣ በሀገራችሁ ትልቅ ደረጃ ምትደርሱ አላህ ያደርጋችሁ። እዚህ የምንመጣው ወደ ሀጅ ለዑምራ አላህ ያደርግልን። እዚህም አንርቅም፣ ቻርጅ የምናደርግበት ቦታችን እዚህ። ቻርጅ እያደረግን እዛ ሄደን እንጠቀማለን። አላህ እንደዛ የሚሆንልን አላህ ያደርግልን።